አላህ ተባረከ ወተዓላ ወፍቆት የውስጡን ፍላጎት፣ ጉጉቱን፣ ጥረቱን አይቶ አግርቶለት ለይለተል ቀድርን የታደለ በለይለተል ቀድር ምሽት የሚሰገድ አንድ ረካ ሶላት በሌላ ጊዜ ለይለተል ቀድር በሌለበት ሰማንያ ሶስት ዓመት ከሚሰገድ ሶላት ይበልጣል ማለት ነው።

ዱንያው ማኺራው ሚበላሽበታ አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች እንድንፈራው መክሮናል፣ አዞናል። እሱን በመፍራት ሚገኙ የዱንያ የአኼራ ጥቅሞችን ነግሮናል። እሱን መፍራት በመተው የሚደርሱብን የዱንያ የአኼራ ጉዳቶችን ነግሮናል። በዱንያም ይሁን በአኼራ የሚገኝ መልካም ነገር ሁሉ ሰበቡ መነሻው አላህም መፍራት ነው። በዱንያም ይሁን በአኼራ የሚደርስ ችግር አደጋ ሁሉ መነሻው ዋና መነሻና ሰበቡ አላህን መፍራት መተው ነው። የአላህ ባሮች ሆይ ትናንት ረመዳንን በጉጉት ስንጠብቅ እንዳልነበረው ዛሬ ረመዳንን ለመሰናበት እየተዘጋጀን ነው። ዱንያ እንደዚህ ነው። ሳናስበው ቀናቶች፣ ሳምንቶች፣ ወሮች አመቶች እየተፈራረቁብን አንድ ቀን እኛ ራሳችን አልቀን ከዱንያ እንወጣለን። በበቂ መልኩ ወዳልተዘጋጀንለት አኼራ እንሄዳለን። የቀንና ሌሊት መፈራረግ መተካካት አይምሮ ላለው በሙሉ መማሪያ ነው። ፀሐይ፣ ጠዋት ወታ ምሽት ጠልቃ አንድ ቀን እንደምንሸኘ ሁሉ የእኛ ዕድሜም በዚህ መልኩ እየተጠቀለለ አንድ ቀን ወደ አኼራ መሸኘታችን አይቀርም። ረመባን ገብቶ ወደ መገባደድ እንደደረሰው ሁሉ ምንም ሳናስበው እድሜያችን እያለቀ ነው። ወራትን ዓመታትን እያስቆጠረ ነው። 60፣ 70፣ 80 ዓመት ልንኖር ብንችል የምንኖረው ይሄን ያክል እድሜ ቢሆን ከዛ በኋላ ያለው ሞት ነው። ከሞት በኋላ ሌላ ህይወት ነው ያለው። የረመዳን ፈጥኖ ማለቅ ልብ አላልነውም እንጂ እድሜያችን በዚህ መልኩ የሮጥ እንደሆነ ሊያስተምረን ይገባል። ረመዳንን አድርሶ እስከ ዛሬ ድረስ ያሉ ወርቃማ ቀኖችን ለመጾ የምንችለውን ኸይር ስራ ለመስራት ያበቃንን አላህን ተባረክ ወተዓላ ልናመሰግነው፣ የተቀሩ ቀናቶችን ከመቼውን በተሻለ መልኩ አላህ በሚወደው ሁኔታ ራሱን ለማዳን ጥረት በሚያደርግ ሰው ስሜት፣ ፍላጎት፣ ጉጉት ልናሳልፋቸው ይገባል። አላህ ዘንድ ተባረክ ወተዓላ ነገሮች የሚታዩት በፍጻሜያቸው ነው። ጅምር ላይ ሁሉም ሊሞክር ይችላል። ከመንገደኞች ጋር፣ ከጎበዞች ጋር ጉዞ ሊጀመር ይችላል። እስከ መጨረሻ የሚጓዝ አላማ ያለው ሰው፣ በሳል ሰው፣ ኃላፊነት የሚሰማው ሰው። ረመዷንን ጀምረን እስከ ዛሬ መድረስ ትልቅ ነገር ነው፣ እንደ አቅማችን ኸይር ስራ መስራት። ነገር ግን ነገሮች የሚታዩት በፍጻሜ ነውና የረመዷንን አሸኛኘት ልናሳምር ይገባናል። አቀባበሉን እንዳሳመር ነው ሁሉ የተቀሩ ሶስት ወይም አራት ቀናት አላህ ዘንድ ተባረከ ወተዓላ ትልልቅ ድልቦች ያሉባቸው ቀኖች ናቸው። በተለይ ነብዩ አለይሂ ሰላቱ ወሰለም አሽራ ለአዋኺር ላይ ለይለተል ቀድርን እንድንፈልግ እንድንጠባበቅ አዘውና ከአሽራ ለአዋኺር ውስጥ አብዛኞቹ የእስላም ሊቃውንት ዘንድ ለይለተል ቀድር ይሆናል ተብሎ የሚጠበቀው 27ኛው ሌሊት ላይ ነው። እነሆ የአላህ ፈቃድ ከሆነ አላህ ካቆየን አላህ ካደረሰን በሕይወት ለመኖር ከፈቀደለን በብዙሀኑ የእስላም ሊቃውንት አስተያየት መሠረት ለይለተል ቀድር ነው ተብሎ የሚጠበቀው ሀያ ሰባተኛው ሌሊት ዛሬ መሸት መግረብ አዳን ሲል ይጀምራል፣ እስከ ፈጅር ይቀጥላል። ባለፉት ቀናቶች የሰነፈ ያጎደለ የተዘናጋ የዛሬዋን ሌሊት በንቃት

አንዱ ሺህ ወር ማለት ሰማንያ ሶስት ዓመት አካባቢ ነው። ይህ ማለት ምን ማለት ነው? አላህ ተባረከ ወተዓላ ወፍቆት የውስጡን ፍላጎት፣ ጉጉቱን፣ ጥረቱን አይቶ አግርቶለት ሌሊተ አልቀድርን የታደለ በሌሊተ አልቀድር ምሽት የሚሰገድ አንድ ረካ ሶላት በሌላ ጊዜ ሌሊተ አልቀድር በሌለበት ሰማንያ ሶስት ዓመት ከሚሰገድ ሶላት ይበልጣል ማለት ነው። ለሌሊተ አልቀድር ተዘጋጅቶ የሚችለውን ሁሉ ጥረት አድርጎ የሰገደ የተለያዩ የምሽት ዒባዳዎችን ያደረገ ሰው አላህ ከተቀበለው አንድ ረካ ሶላት አላህ የተቀበለው ሰው በሰማኒያ ሦስት ዓመት ሶላት አላህ ያባዛለታል። አንድ ብርን አስር ብርን አንድ ሺህን ሶደቃ አላህ የተቀበለው ሰው በዛች ሌሊት ገጥሞት ሰማኒያ ሦስት ዓመት ሶደቃ የመስጠት አይነትን አጅር ያሰጣል። አንድ ሱራ መቅራትም አንድ አንቀጽ መቅራትም ሰማንያ ሦስት አመት ኖሮ የመቅራትን አጅር ያሰጣል። ይሄ ትልቅ የአላህ ችሮታ ለዚህ ነበረ ለይለተል ቀድርን ፍለጋ ደጋ ቀደምቶች ወሩን ሙሉ የሚደክሙት አስሩን ቀን ሙሉ የሚደክሙት ለይለተል ቀድር አይደለም በረመዳን ወር ውስጥ ያውም ከረመዳን ውስጥም በአስሩ ሌሊቶች ውስጥ ነው ያለችው ተብዬ ይቅርና ዓመቱ ሙሉ ለይለተል ቀድር አለች ቢባል አንድ ሌሊትን አግኝቼ የሰማንያ ሦስት ዓመት ኢባዳ ለማግኘት አመቱ ሙሉ በኢባዳ አሳልፍ ነበር ብለው አደጋ ቀደምቶች መሃል የሌለተል ቀድርን ዋጋ ያወቁ። ሌለተል ቀድር ሊሆን ይችላል ተብሎ የሚገመትበት ሌሊት ላይ እንቅልፍ ልናበዛ፣ ገፍላ ልናበዛ፣ የለመድነውን ወሬ ልናበዛ ይገባል። አንዲት ሰከንድ፣ አንዲት ደቂቃ፣ አንዲት ረትዓ፣ አንዲት ሱራ ለአላህ ተብላ የምትሰጥ አንዲት ብር በሌለተልቀድር ትልቅ ቦታ አላት። የዘንድሮ ለይለተል ቀድር የዘንድሮ 27ኛው ሌሊት፣ 29ኛው ሌሊት የረመዳን የመጨረሻው ሌሊት ፊት ለፊታችን አለ። ረመዳን ላይ የተለያዩ የምህረት አጋጣሚዎች አሉ። ቀኑን መጾሙ፣ ሌሊቱን መስገዱ፣ ለይለተል ቀድርን በዒባዳ እየተጠባበቁ ማሳለፉ፣ እነዚህ በሙሉ የምህረት ሰበቦች ናቸው። እነዚህ ሁሉ የምህረት አጋጣሚዎችን አይቶ በዋዛ ያሳለፈ ቤተኛውም ያልተማረ፣ የከሰረ ሰው፣ የተዋረደ ሰው ለራሱ ሊያለቅስ ጌታውን ሊማጸን ይገባል። መጨረሻችንን በማሳመር መጀመሪያ ከነበረን ንቃት ትግል፣ የበለጠ በመጣር የረመዷንን አሸኛኘት ልናሳመር ይገባል። ረመዷን እንግዳችን ነው። የሰራነውን ስራ ሁሉ ይዞ ይሄዳል። የቅያም ቀን እንገናኛለን። ማን አክብሮት በአግባቡ በስርዓቱ እንደሸኘው ማን ደግሞ የረመዷንን ክብር እንደ እንደተወል እንደቀለደበት ችላ እንዳለው እንደናቀው የቅያም ቀን ሁላችንም ላይ መመስከሩ አይቀርም። ቀናቶች ሳጥኖች ናቸው። ያስቀምጥንባቸውን ስራ እያያዙ ወደ አኺራ ይሄዳሉ። ሳጥኑ አኼራ ላይ ተደርድሮ ይጠብቀናል። ሁሉ ይከፈታል። ለኛው ወይም እኛው ላይ ነው የሚሆነው። ከዚህ በረመዳን የሚሆን በሌሎች ከዑምራችን ከዕድሜያችን በሚቀነሱ ቀናቶች ውስጥ መልካም ስራን ልናስቀምጥ ይገባናል። ረመዳንን አሳምሮ ከመሸኘት ጾሙን ከማሟላት አንዱ ዘካተል ፊጥር ማውጣት ነው። ነቢያችን ዐለይሂ ሶላቱ ወሰላም እያንዳንዱ አማኝ ላይ ህፃንም የሚሆን አዋቂ፣ ወንድም ይሆን ሴት፣ የጾመም ይሆን ያልጾመ ሰው ላይ ዘካተል ፊጥርን ግዴታ አድርገዋል። አቅም ያለው ሰው በዕለቱ በኢድ ቀን ከሶላት በፊት አሊያ ደግሞ ከኢድ ቀን አንድ ሁለት ቀን ቀደም ብሎ ለራሱ ለቤተሰቦቹ በሀገሩ ላይ ሰዎች ከሚመገቡት ምግብ ጥራጥሬ፣ እህል ለእያንዳንዱ ሰው አራት አራት እፍኝ አልያ ደግሞ እፍኙ በየዓመቱ ምርት ተለክቶ በኪሎ ይሄን ያክላል ተብሎ የተነገረንን መጠን በመስጠት ጾማችንን ልናሟላ ይገባናል። ዘካተል ፍጥር የጾም አካል ነው፣ የጾም ማሟያ ነው። ነቢዩ ዓለይሂ ሶላቱ ወሰላም ዘካተል ፍጥርን ግዴታ አደረጉ፣ ለጾመኛ ወንጀል ማበሻ፣ ጉድለት ማካካሻ እንዲሆን፣ ለምስኪን ደግሞ በዒድ ቀን ምግብ እንዲሆን ብለዋል። ምስኪኖች በዛ ቀን ከቤት እንዳይወጡ ቤታቸው ቁጭ ብለው እንዳቅማቸው ዒድ እንዲያከብሩ ዘካት አልፊጥር ታዝዞላቸዋል። መሰጠት ያለበትም ነቢዩ ሰሓቦች ሲያደርጉ እንደነበረው በእህል ነው፣ በገንዘብ ሳይሆን ለምስኪኖች የሚበጀው ገንዘብ ነው ብለን እኛ በራሳችን ልንቀይር አይገባንም። የሚበጀውን አላህ ነው የሚያውቀው፣ የሚበጀውን ነቢይ ናቸው የሚያውቁት አለይሂ ሶላቱ ወሰላም እሳቸውም ሰሓቦቻቸውም ለተደጋጋሚ አመታት ሲያወጡ የነበረው ዘካተል ፍጥርን በሀገሩ ይመገቡት ከነበረው ምግብ ነው። ምግቡ ከተሰጠው በኋላ አቅመ ደካማው ከፈለገ ሰርቶ ይብላው፣ ከፈለገ ሸጦ ወደ ገንዘብ ይቀይረው እንጂ አላህ ተባረከ ወተዓላ የደነገገውን ለምስኪን ጥሩ ያደረገን መስሎን ቀይረን የነቢን አለይሂ ሰላቱ ሰላም ሱና ልንተው አይገባን። ዘካተል ፍጥሩ በላጩ በዕለቱ መስጠት ነው፣ ከሶላት በፊት። ከሶላት በኋላ ከሆነ ተራ ሰደቃ ነው የሚሆነው፣ ያስጠይቃል። አላህ ዘንድ እንዳልሰጡ ነው የሚቆጠረው። ከመሆኑም ጋር ግን ቀቧ መውጣት አለበት። ኃላፊነት ቶሎ ከማውረድ አንፃር ለምስኪኖችም ቶሎ ከማድረስ አንጻር 28፣ 29 ላይ መስጠትም ይቻላል። እነዚህና መሰል ረመዷንን በአግባቡ የምንሸኝባቸው የተደነገቡ ከእኛ የሚጠበቁ ነገሮችን ልናደርግ ለኸይር ሥራ ሁሌ ልንበረታ ልንጓጓ የሠራነን ኸይር ሥራ አላህ እንዲቀበለን ዘውትር ዱዓ ልናደርግ ይገባናል። ሁሌም ከልባችን ውስጥ መንገደኞች መሆናችን ሊጠፋ አይገባም። መንገደኛንን፣ ተጓዥንን፣ የአኼራ ሙሳፊርንን ለነ ሊገባናል ከጉዞ በኋላ በፊት ለፊታችን ሁለት ነገሮች ይጠብቁናል ወይም ጀነት ወይም ጀሃነም ሶስተኛ አማራጭ የለም። የኖርነውን ያክል ጊዜ ኖረን በእድሜያችን ስንጓዝ ቆይተን አንድ ቀን ጉዟችን ማብቃቱ አይቀርም። ጉዞ ሲያበቃ ወደ ጀነት ነው የምንገባው፣ ወደ ጀሃነም፣ እኛ የምናውቀው ነገር የለም። በእርግጠኝነት ግን የምናውቀው እንሞታለን። ከሞት በኋላ ወይ ጀነት ወይም ጀሃነም ይጠብቁናል። ወደ ጀነት ወይም ወደ ጀሃነም መሸጋገሪያው ቀብር ነው። ወደ ቀብር መሄጃው ሞት ነው። ሞት ለማንም አይቀርም። ከአንድ አላህ በስተቀር የማይሞት የለም። ኩሉ ነፍሲን ዛኢቀቱል መውት ኩሉ መን ዓለይሃ ፋን። ምድር ላይ ያለ በሙሉ ጠፊ ነው። ነፍስ የተባለች በሙሉ ሞትን ቀማሽናት ብሎሆናል አላህ ተባረከ ወተዓላ። ሞተን ከተቀበርን በኋላ የስራችን ሙርከኛ እንሆናለን እዚህ ዱንያ ላይ የሰራ ነው። ኸይር ስራ ከሆነ ቀብር ላይ ስራችን ያጫውተናል፣ ያዝናናናል እና